ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንገናኘው ይሆናል። አብራችሁ ቆዩ። ከማንቸስተር ዩናይትድ በውሰት ወደ ሌላ ክለብ እየተዘዋወረው አጥቂ ማርከስ ሮሽፎርድ ለወደፊቱ በተመለከተ አንዳንድ ጉዳዮች እየወጡ እንደሚገኙ ነው መረጃዎች እየወጡ የሚገኙት ለወደፊቱ ስላለበት እቅድም በጣም ግልጽ መልእክቶችን እየላከ እንደሆነ የሚያሳዩ መረጃዎች ናቸው። አሁን ላይ በትልቁ እየሰማን የምንገኘው በዛው በባርሴሎና መቆየትንም ምርጫው ያደረገ ይመስላል። በባርሴሎና ጥሩ ጊዜያቶችን እያሳለፈ ከመሆኑ ጋር በተያያዘ ከማንቸስተር ዩናይትድ በውሰት እንዳመራ ይታወሳል። ፋብሪሲዮ ሮማኖ እንደሚለው ከሆነ ደግሞ ራሽፎርድ በዚህ ክረምት ማንቸስተር ዩናይትድን ለቆ በውሰት ባርሴሎናን ከተቀላቀለ በኋላ በክለቡ ቋሚ ለመሆን ያለውን ፍላጎት ግልጽ እያደረገ ነው። ቋሚ ዝውውርም እንዲፈጸምለት ጭምር ፍላጎት እንዳለው የሚያሳዩ ነገሮችን ነው እየተመለከተን የምንገኘው በእርግጥ ተጫዋቹም ቢሆን በዚህ ክለብ በባርሴሎና በጣም ጥሩ ጊዜያቶችን እያሳለፈ ነው። በርከት ያሉ የጎል አስተዋጽኦችን ጭምር እያበረከተ እንዳለ እናውቃለን እና በጣም ጥሩ ጊዜያቶችን እያሳለፈ እንደሆነ ምንም ጥያቄ የለውም። ስለዚህ በዛው በባርሴሎና መቆየትን ምርጫው እንደሚያደርግ ነው እየተነገረም የሚገኘው። ይህም የእንግሊዝ ብሔራዊ ቡድን ተጫዋች በኦልትራፎርድ የነበረው ጊዜም አሁን ላይ እያለቀ ያለ ይመስላል፣ ወይም ያበቃለት ጉዳይ ይመስላል። ወደ ማንቸስተር ዩናይትድ የመመለስ እድሉ በጣም ጠባብ ይሆናል። በባርሴሎና ጥሩ ጅምርን አሳይቷል። እናም ወደ ቀድሞ ምርጥ ብቃቱም እየተመለሰ መሆኑን የሚያሳዩ ምልክቶችም አሉ። ለማርከስ ራሽፎርድ በዩናይትድ ነገሮች ያሰልቺ ከሆኑበት በኋላ አዲስ አካባቢና አዲስ ፈተናን ብቻ እንደሚያስፈልገው ግልጽ ይመስላል። ስለዚህም ክለቡ በቋሚነት ለመልቀቅም ግልጽ አላማ ማሳየቱ ብዙም የሚያስደንቅ አይመስልም። ባርሴሎና ማርከስ ራሽፎርድን በቋሚነት ይፈርማል አይፈርምም የሚለው ጉዳይ ወደፊት የሚታይ ነው የሚሆነው። ነገር ግን የ27 ዓመቱ ተጫዋች በሃንስ ፍሌክ ቡድን ውስጥ ባሳየው የመጀመሪያ እንግዲህ ጥሩ የሚባል የውድድር ዘመን ብቃት እድሉን ግን በትልቁ እያሳየ እንደሆነ ነው የሚነገረው። ራሽፎርድ ለካታላኑ ክለብም አምስት ጎሎችንና አራት ለግብ የሆኑ ኳሶችን አበርክቷል። ፋብሪቲሲዮ ሮማኖም በውድድር ዘመኑ መጨረሻ ላይ አሁንም በሱ ደስተኛ ከሆኑ ቋሚ ማድረግ ጥሩ እድል ሊኖሯቸዋል ተብሎ ነው የሚታሰበው ማርከስ ራሽፎርድ እንግዲህ መጥቀስ ያለብን ራሽፎርድ በባርሴሎና ምርጥ ጊዜ እያሳለፈው መሆኑን ነው። ራሽፎርድ በጣም ግልጽ መልእክቶችንም እየላከ ነው። ከጥር 2025 ጀምሮ የባርሴሎና ተጫዋች የመሆን ፍላጎትም እንዳለው ጭምር ነው የሚነገረው። ባርሴሎና ውስጥ ያለው እንግዲህ የውስጥ ስሜት ራሽፎርድ በባርሴሎና ካለው የታክቲክ አወቃቀር ጋርም ፍጹም የሚስማማ አይነት ተጫዋች ተደርጎ ነው የሚታየው። ከቡድን አጋሮቹ ጋር ባለው ግንኙነትም ጭምር በጣም ደስተኞች እንደሆኑ ነው የሚነገረው። ስለዚህም ምናልባት ራሽፈርድ በባርሴሎና መልበሻ ክፍል ውስጥ በጣም ተወዳጅ እየሆነ እንደመጣና በዚህ ክለብ ውስጥ የመቆየት እድሉም ሰፊ እንደሆነ እየተነገረ ነው። ስለዚህ መረጃዎች እየወጡት እንደሚገኙት ከሆነ የባርሴሎና ውስጥ ውስጥም እንግዲህ የአስተዳደሩ አካል ማኔጅመንቱ፣ ቴክኒካል ሰራተኞቹ፣ አሰልጣኙ ሀን ስፍሊክን ጨምሮ በዚህ ተጫዋች ጉዳይ ላይ በቅርቡ ውሳኔዎችን ያሳልፋሉ ተብሎ ይታሰባል። በእያንዳንዱ ጉዳይ ላይ እንደዚሁ የሚቀጥል ከሆነ ብቃቱን ማሳየት የሚችል ከሆነ በዚህ ክለብ የመቀጠሉ ድል በጣም ትልቅ ይሆናል። ይሁን እንጂ ፋብሪሲዮ ሮማኖ እንደገለጸው ከሆነ እንግዲህ ቁልፍ ዝርዝር ነገሮችንም በራሽፈርድና በካምፕኑ ክለብ መካከል ያሉትን ነገሮች አውጥቷል። ቋሚ ዝውውርን ለማጠናቀቅ ደሞዙን መቀነስ እንደሚያስፈልገው ነው እየተገመተም የሚገኘው። ይህ ደግሞ ትልቅ ችግር ይሆናል ተብሎ አይጠበቅም። ምክንያቱም ተጫዋቹ በክለቡ መቆየት ስለሚፈልግ ከሳምንታት በፊት እንደተነገረው ከሆነ ራሽፈርድ በዚህ ክረምት የባርሴሎና ተጫዋች እንዲሆንም ደሞዙን መቀነስ ነበረበት። ስለዚህም ከማንቸስተር ዩናይትድ ከሚከፈለው ደሞዝም የተወሰነውን ክፍል መተው ነበረበት። ይህ ግን ትልቅ ችግር አይሆነም። የደሞዝ ነገሮች በሁለቱም አካላት መካከል እንግዲህ ተስማምተው ሊያደርጉት የሚችሉት ነገር እንደሆነ ይታመናል። ራሽፈርድ የመጀመሪያ ተልእኮውን ባርሴሎናን ማሳመን ነው እና ደግሞ ጅማሬው በጣም ጥሩ ሆኖለታል። ስለዚህ ማርከስ ራሽፎርድ በባርሴሎና ሊቀጥል የሚችልበት እድል ሰፊ ነው ተብሎ በርካቶች ሀሳቦቻቸውን እያጋሩ ነው። የቼልሲው ተከላካይ ዩሪያል ሃቶ ባለፈው አያክስን ባሸነፉበት ጨዋታ ላይ ባሳየው ብቃት በግሩም አቋም ላይ የሚገኘው የሰሜዎቹን ወጣት ኮከብ የሆነው ስቴቫው ዊሊያንን በትልቁ አሞካሽቶታል። ቸልሲ በስታንፎርድ ብሪጅ የቻምፒየንስ ሊግ ተጋጣሚው ላይ አምስት ለአንድ በሆነ ሰፊ ውጤት ነው ያሸነፈው። ያኔም በዚህ ጨዋታ ደግሞ በተለይ ኤስቴቫው ዊሊያን ጎል ካስቆጠሩ ተጫዋቾች መካከል አንደኛው ነበር። አሰልጣኝ ኤንዞ ማሬስካ ከመጨረሻው የፕሪሚየር ሊግ ጨዋታ የተለየ ብዙ ለውጦችን በማድረጋቸው ቸልሲ ሶስት የተለያዩ ታዳጊ ተጫዋቾችም ጎል አስቆጥረዋል። በዛ በአውሮፓ ቻምፒየንስ ሊግ መርሃ ግብር ላይ ነገር ግን በርካቶች የተመለከቱት ኤስቴቫው ዊሊያን ነው። ጆሪ ያል ሃቶ ከጨዋታው በኋላ እንግዲህ በሚክስድ ዞን ውስጥም ሲናገር ምርጥ ተጫዋች ሲል ነው ያሞካሸው። ጆሪ ያል ሃቶ እንደ ላሚን ያማል ካልሆነ በስተቀር በዚህ እድሜ ያለ እንደሱ ያለ ጎበዝ ተጫዋች አይቶ እንደማያውቅም ጭምር ነው የተናገረው። ከዚህ በታች ንግግሩንም ሲቀጥል እንደ ኤስቴቫዎ ዊሊያን ያለ ታዳጊ አይቼ ማውቅ አይመስለኝም። ምናልባት አንድ ልጠቅስም እችላለሁ ላሚን ያማልን ብቻ ነው ብሏል። ስለ ስቴፋው ይቀጥላል እውነት ለመናገር በጣም ጎበዝ ተጫዋች ነው። በጣም ወጣት ነው። ከኔ የሚያነሰ እድሜ ላይ እንዳለ ማውቃለሁ። ነገር ግን እንዴት ያለ ምርጥ ተጫዋች እንደሆነ ልገልጽላችሁ አልችልም። እንደዚህ ያለ ሌላ ታዳጊ አይቻለው ማለት ይከብደኛል። ምናልባት ከጠቀስኩኝ ላሚን ያማልን ብቻ ነው ጠቅሰው ላሚን ያማል በዚህ ክረምት ገና 18 ዓመት ቢሆነውም በብዙ ክንፍ እንግዲህ በዚህ ደረጃ ላይ ጨዋታዎች ላይ ኮኮብ በመሆን ራሱን ካረጋገጠ ዓለም አቀፍ ደረጃ ተሰጥኦ ካላቸው ጋርም መካከል አንደኛው ነው። ኤስቴቫውም ደግሞ ጥሩ ነገሮችን ማሳየት ችሏል። የባርሴሎና እና የስፔኑ ኮኮብ ለባርሴሎና ዋናው ቡድንም በ113 ጨዋታዎች 28 ጎሎችን ሲያስቆጥር የላሊጋ ዋንጫን ሁለት ጊዜ እንዲሁም የኮፓ ዴል ሬን ዋንጫንም ጭምር ማሸነፍ የቻለ ተጫዋች ነው ያማል ለስፔን ብሔራዊ ቡድንም በ23 ከፍተኛ የብሔራዊ ቡድን ጨዋታዎች 6 ጎሎችን ያስቆጠረ ሲሆን ከአንድ ዓመት በፊት በዩሮ 2024 የፍጻሜ ጨዋታ ላይም ቁልፍ ሚናን ተጫውተዋል። ይህ ተጫዋች በዚህ ዓመት ለባሎን ዶር ታጭቶ ሁለተኛ ሆኖ ያጠናቀቀ ሲሆን ስለዚህም ኤስቴቫው ከእሱ ጋር ለመድረስም አሁንም ብዙ መንገዶች ይቀሩታል። ብራዚላዊ በስታንፈርድ ብሪጅ የጀመረው ጅምር ግን እጅግ በጣም ጥሩ እንደሆነ በርካቶች እያነሱ እንደሚገኙ ነው መረጃዎች እየወጡ የሚገኙትና። አሁንም ብዙ መንገዶች ይቀሩታል ሲል የተናገረው ሆኖም ግን ብራዚላዊ በስታንፈርድ ብሪጅ የጀመረው ጅምር እጅግ አስደናቂ ነው ተብሎ ሚታሰባል። ትንሽ ተጨማሪ ነገሮችም ጊዜ ሊሰጠው ይገባል። ኤስቴቫውም እንደዚህ ያለ ደረጃ ላይ ለመድረስ የሚችል አይነት ተጫዋች እንደሆነ ግን በእርግጠኝነት መናገር እችላለሁ ሲል ነው ዩሪኤል ሃቶ የተናገረው። የማንቸስተር ሲቲ አማካይ የሆነው ማቲዮ ኮቨቺች በፕሪሚየር ሊግ እና ከዚያም በላይ ደግሞ ባሉ በርካታ ክለቦች ኢላማ እንደሆነ ተዘግቧል። በዴይሊ ሜል ውስጥም ለመጀመሪያ ጊዜ እንደተዘገበው ማቲዮ ኮቨቺች ከማንቸስተር ሲቲ ጋር አዲሱን ለመፈራረምም ንግግር እያደረገም አይደለም። እናም ክለቡ እንዲለቅለትም የቀረቡለትን የዝውውር ጥያቄዎች ለመቀበልም ዝግጁ ይሆናል ተብሎ ነው የሚጠበቀው። ልምድ ያለው የክሮኤሽያ ብሔራዊ ቡድን ተጫዋች ለሲቲ በመደበኛነት እየተጫወተ አይደለም። እናም በዌስትሃም ዩናይትድ ወይም በአስተን ቪላ የበለጠ የመጫወት እድልም ሊያገኝ ይችላል ተብሎ ነው የሚታሰበው። ምንጮች እንደገለጹት እነዚህ ሁለት ክለቦች በአሁኑ ጊዜ ከሚፈልጉት መካከልም ሲሆን፣ ነገር ግን ሲ ሚላን ዝውውሩን ፉክክር እየመራም ያለበት ሁኔታ ነው ያለው። ማቴዮ ኮቫቺች ማንቸስተር ሲቲ ለቆ ወደ ኤሲ ሚላን ሊሄድ እንደሆነም በርካቶች እየዘገቡ ነው ኮቫቺች ከብሔራዊ ቡድን አጋሩ ሉካ ሞድሪች እና በሳን ሲሮ ኤሲ ሚላን ላይ ዳግም ለመገናኘትም ፍላጎት ሊኖረው እንደሚችል ቢገለጽም በሁኔታው ላይ ግን እስካሁን የጎላ መሻሻልም እንዳላሳየም የሚያሳዩ መረጃዎች ናቸው እየወጡም የሚገኙት ምንጮች እንደሚገልጹት እነዚህ ሁለት ክለቦች በአሁኑ ጊዜ ከሚፈልጉት መካከል እንዳሉበትም ጭምር ይነገራል። ይሁን እንጂ ኮቬቺች በቅርቡ የኢትያድ ስቴዲየምን የሚለቅበት እድል ከፍተኛ ነው ተብሎ እየተነሳ ነው። ስሙ እንዳይጠቀስ የጠየቀ አንድ ምንጭም እንዲህ ብሏል። ኮቬቺች በሲቲ ውስጥ አዲስ ውል ለመፈረም ምንም አይነት ንግግሮች እየተደረጉ አይደለም ሲል የተናገረው ሲቲ በጥር ወር ውስጥም ለሚቀርቡለት የዝውውር ጥያቄዎች ምላሽ የመስጠት እድሉ ከፍተኛ ነው። በተለይ ሚላን ዝውውሩን ለማፋጠንም ይህንን እድል እየተመለከተ እንዳለ መረጃዎች ያሳያሉ። ዌስትሃም ዩናይትድና አስቶን ቪላም ፍላጎት አላቸው ነገር ግን ለአሁኑ እምብዛም አልገፉበትም። ለቪያሪያል እና ለሪያል ቤቲስ ተመሳሳይ ነው ሲልም ነው ያከለው። ሲቲ በአማካይ ስፍራ ላይ ሌሎች አማራጮች ያሉት ኮቫቺችም ከሚሰለፉ ተጫዋቾች መካከል አንደኛው እንደሆነ በርካቶች ያነሳሉ። የ31 ዓመቱ ኮከብ በዚህ ጥርም ሲቲ ለቆ ቢወጣም ለተሳተፉት ወገኖችም ሁሉ ትርጉም የሚሰጥ ይመስላል። እናም አዲስ ክለብ ለመምረጥም ሲመጣ አማራጮች እንደሚጎድሉት ነው ግልጽ ይሆናል ተብሎ በርካቶች እየጠበቁ የሚገኙት የሊቨርፑሉ አሰልጣኝ አርኔስ ሎት የግራ ተከላካይ አንድሪው ሮበርትሰን ባለፈው ምሽት ባሳየው ጠንካራ ብቃት ምክንያት ወደ መጀመሪያው አስተላለፍ መመለስ እንዳለበት ተነግሯቸዋል ተብሏል። ይህ የስኮትላንድ ብሔራዊ ቡድን ተጫዋች ከዚህ ውድድር ዘመን መጀመሪያ አንስቶም በአሰልጣኝ አርኔስ ሎት የምርጫ ቅደም ተከተል ውስጥ እንግዲህ ወደ ተጠባባቂ ወንበር የወረደ ነው። ሜሎስ ኬርኬዝ ደግሞ በክረምቱ ከቦርንመስ የተዘዋወረ በኋላም እንግዲህ በአብዛኛው የመጀመሪያው አስተላለፍ ውስጥ የሚካተተው ተጫዋች እሱ እንደሆነ ጥያቄም የለውም አሁን ላይ ሆኖም ግን ኬርኬስ በሊቨርፑል ባሳለፈው ጊዜ ትንሽ አሳሳቢ የሆኑ መታየቱ ግልጽ ነው ሮበርትሰን አሁን ላይ ብዙ ሊያበረክት የሚችላቸው ነገሮች እንዳሉ በርካቶች ያምናሉና ይህ ተጫዋች በቋሚነት መሰለፍ አለበት ብለው በርካቶች ሀሳቦቻቸውን እየሰጡ ነው የሚገኘው ምንም እንኳን በከፍተኛ የብቃት ደረጃው ላይ ባይሆነም ሮበርትሰን ባለፈው ምሽት ላይ ጥሩ ብቃትን አሳይቷል በተለይም በቻምፒየንስ ሊግ አይንትራክ ፍራንክፈርትን አምስት ለአንድ በሆነ ውጤት ባሸነፉበት ጨዋታ ላይ ሁጎ ኤኪቲኬ ላስቆጠራትም ደግሞ ጎል በጣም ጥሩ የሆነ አሲስት ማድረጉን የምናስታውሰው ነው። ይህም እንግዲህ የአንድሬው ሮበርትሰን ለመጀመሪያ ጊዜም ሊቨርፑል ማስጀመር ሲሆን፣ ትልቅ ልዩነትንም ፈጥሯል። ሁጎ ኤኪቲኬም የአቻነቷን ጎል እንዲያስቆጠርም የፈጠረው ኳስ የምሽቱ ምርጡ ቅብብል እንደነበረም ጭምር ይነገራል። በግራ በኩልም ያለው አጫወት ላይ እጅግ በጣም የተሻለ ይመስላል። ስለዚህም ደግሞ በቀጣዩ ጨዋታዎች ላይ እንዲያሰልፈው በርካቶች እየጠየቁ ነው። በዚህ ሳምንት በተለይ በብሬንትፎርድ መሸነፋቸው ይታወሳል። ነገር ግን በጨዋታው ላይ ሜሎስ ኪርኬዝ ደግሞ ጎል ማስቆጠሩን የምናስታውሰው ጉዳይ ነውና የተጫዋች በቋሚነት ቢጀምር ሮበርትሰን ጥሩ እንደሚሆን ነው በርካቶች ሀሳቦቻቸውን እየሰጡ የሚገኙት የ31 ዓመቱ ተጫዋች እድሉን አልጎዳም። እናም መጀመሪያ ላይ ኬርኬዝ ተመራጭ ሆኖም እርሱ ደግሞ ተጠባባቂ መሆኑ እንግዳ ነገር ሊሆን እንደሚችል ነው የተገለጸው። ኬርኬዝ ብቃቱ ያልተሳካለት ብቸኛው የሊቨርፑል አዲስ ፈራሚ አይደለም። ፍሎሪያን ቨርትስ ሌላኛው ነው። እንዲሁ ሌሎቹ ፈራሚዎች ጭምር አንዳንድ ጥሩ ነገሮችን ማድረግ ያልቻሉባቸውን አጋጣሚዎች በደንብ የተመለከትንበት ነገሮች እንዳሉ ይታወቃል። የመጀመሪያ ሁለት አሲስቶችን በጀርመኑ ክለብ ፍራንክፈርት ጨዋታ ላይ ቢያደርግም ነገር ግን አሁንም የሚቀሩት ነገሮች እንዳሉ ነው በርካቶች የሚያምኑት። ምናልባት ከሁሉም በላይ አሳሳቢው ግን ከኒውካስል በከፍተኛ ገንዘብ የፈረመውና ና እጅግ በጣም ተስፋ የነበ ተስፋ ሰጪ የነበረው አሌክዛንደር ኢሳክ እስካሁን ድረስ ጎል ማስቆጠር አለመቻሉ ነው። ሁጎ ኤኪቲኬ ከተቀላቀለ በኋላ ጥሩ ስራዎችን ሰርቷል። ነገር ግን ክለቡ የሚጠብቀው ሌሎች አዲስ ፈራሚዎችን ለምን መጀመር እንዳልቻሉ እስካሁን ግልጽ እንዳልሆነ ነው። መረጃዎች እያሳዩ የሚገኙት አስቶን ቪላ የፖርቶን ጎበዝ ወጣት አጥቂ ሳሙአኪዮን ለማዘዋወር ከቼልሲ ጋር ከሚፎካከሩ ክለቦች መካከል እንደሚገኝበት ነው። ዘገባው የሚያሳየው የ21 ዓመቱ ተጫዋች በፖርቶ ጥሩ ብቃት እያሳየ ሲሆን ዝውውሩ ባያደርግም እንኳን ከፕሪምየር ሊግ ክለቦች ጋር ስሙ ለረጅም ጊዜ ሲነሳ እንደቆየም የሚያሳዩ መረጃዎች ናቸው አሁን ላይ በትልቁ እየወጡ የሚገኙት። የ21 ዓመቱ ተጫዋች በፖርቶ ጥሩ ብቃት እያሳየ ሲሆን ዝውውር ባያደርግ እንኳን ከፕሪምየር ሊግ ክለቦች ጋር ስሙ ለረጅም ጊዜ መነሳት መቀጠሉ ነው የሚታወቀው። ከፖርቱጋል እየወጣው ኤቦላ የተሰኘው የመረጃ ምንጭም ስለዚህ ጉዳይ በዝርዝር እንዳሰፈረ ነው መረጃዎች እየጠቀሱ የሚገኙት። ሳሟክዮ ቀደም ሲል ከኖቲንግሃም ፎረስት ጋር ንግግር አድርጎ እንደነበር ነገር ግን በፕሮጀክታቸው ባለመተማመኑ ዝውውሩ እንደተቃወመ ያብራራል። ሪፖርቱ በተጨማሪም ቸልሲ፣ ቪላና ኒውካስል ዩናይትድን ሲጠቅስ ስፔናዊው ተጫዋች በ100 ሚሊየን ዩሮ የመግዛት ውልም ወይም ባይ አውት ክሎዝ በምንለው ምክንያትም ከፍተኛ ገንዘብ እንደሚያስከፍልም በርካቶች ያምናሉ ነው እየተባለውና እንግዲህ ሪፖርቱ በተጨማሪም ሌሎች ክለቦችም ይህንን ተጫዋች ለማስፈረም ፍላጎት አላቸው። ሳሙያ ኮዮ ፖርቶን ከተቀላቀለ ወዲህ በ54 ጨዋታዎች ብቻም 35 ጎሎችን በማስቆጠር ያስመዘገበው አስደናቂ ታሪክም ለወደፊት ትልቅ ቦታ እንደሚሰጠው ያሳያል። ብዙ የዓለም ምርጥ ወጣት ተጫዋቾችን ለማስፈረም የላቀ ብቃት ያሳየው ቼልሲ በአንድ ወቅትም በእሱ ላይ ፍላጎት እንደነበረው መረዳቱ ቀላል ነው። ኒውካስልም በክረምቱ አሌክዛንደር ኢሳክን ለመተካት በሚያስፈልጋቸው ጊዜ ይህንን ተጫዋች ቢያስፈርሙ መልካም የሆነላቸው እንደነበር ያምናሉ። በወቅቱ አትሌቲክ የተሰኘው ጋዜጣ ከዚህ የስፔን ብሔራዊ ቡድን ተጫዋች ጋር ስማቸውን አገናኝቶት እንደነበር የምናስታውሰው ጉዳይ ነው። በሌላ በኩል ቪላ በጥር ወር ዦን ዱራንን በማጣታቸው በተፈጠረው ከፍተኛና በኦሌ ዋትኪንስ ደግሞ በብቃት ማሽቆልቆል ውስጥ በመሆኑ በአጥቂ ስፍራ ላይ ተጨማሪ ፊርማዎችን ማድረግ እንደሚያስፈልጋቸው ግልጽ ነው። ሳሙዋ ኪዮ አሰልጣኝ ኡናይ ኤምሪ የአጥቂ ክፍሉን እንዲገነቡ የሚያስፈልጋቸው አይነት ፈራሚ ሊሆን የሚችል ሲሆን በእንግሊዝ እግር ኳስ ውስጥም ለማብራት የሚያስፈልጉት ባህርያትና ጥናቶችም ያሉት ተጫዋች ነው። ሆኖም ግን ፖርቶ በቀላሉ ሊለቀው ስለማይችል በቀጣይ ወራት ትኩረት ሊሰጠው የሚገባ አስገራሚ የዝውውር መረጃ ይሆናል ተብሎ ነው የሚጠበቀው። ኒውካስል ዩናይትድ አጥቂውን እንግዲህ አማካይ ስፍራ ተጫዋች የሆነውን ኤሊዮታ አንደርሰንን ከኖቲንግሃም ፎረስት ባሳዩ አስደናቂ ብቃት በኋላ ወደ ክለቡ የመመለስ ፍላጎት እያሳየ እንደሆነ ዘገባዎች ያሳያሉ። ኤሊዮታ አንደርሰን በሲቲ ግራውንድ ጎልቶ የወጣ ተጫዋች ሲሆን አሁን ላይ ሙሉ የእንግሊዝ ብሔራዊ ቡድን ተጫዋችም ሆኗል። ቀደም ሲልም በወጣትነቱ የኒውካስል ዩናይትድ አባል እንደነበር የምናስታውሰው ጉዳይ ነው። በአካዳሚም የ22 ዓመቱ ተጫዋች በሴንት ጄምስስ ፓርክም በነበረበት ጊዜ ከአሁኑ በተሻለ ሁኔታ ላይ ያለ ይመስላል። በወቅቱ ለዋናው ቡድን ጥቂት ጨዋታዎችን የሚጫወትም እንደ ቋሚ ተጫዋች ግን ራሱን ማሳየት አልቻለም ነበር። አይኒውስ እንደዘገበው ከሆነ ማክፓይሶቹ አሁን ላይ ኤሊዮት አንደርሰንን ለመመለስም እየፈለጉ ነው። ምንም እንኳን ተመልሶ የመግዛት አንቀጽ ወይም ደግሞ ባይ ባይ ክሎዝ ስለሌላቸው እስከ 55 ሚሊዮን ፓውንድ ሊያስከፍላቸው እንደሚችል ቢታመንም በአሁኑ ወቅት ኤሊዮት አንደርሰንን እያሳደደ ያለው ኒውካስል ዩናይትድ ብቻ እንደማይሆን በእርግጠኝነት መናገር ይቻላል። ማንቸስተር ዩናይትድን በአማካይ ስፍራ ላይ ይህንን ተጫዋች ለማስፈረም ከሚፈልጉ ክለቦች መካከል አንደኛው እንደሚሆን ነው በርካቶች እያምኑም የሚገኙት። በአማካይ ስፍራ ላይም ፈራሚዎችን ለማግኘትም ማንቸስተር ዩናይትድ ገበያ ላይ እንደወጣ ይታወቃል። ይህም ማንቸስተር ዩናይትድ ከአንደርሰን ጋርም ከሌሎች ተጫዋቾች ጋርም ስማቸው በስካይ ስፖርት እንዲነሳ አድርጓል። በመሆኑም ይህ ለኒውካስል ዩናይትድ ቀላል ስምምነት ይሆናል ተብሎ አይጠበቅም። ተጫዋቹ ራሱ ወደ ቀድሞ ክለቡ መመለስ ሊመርጥ ይችላል። ነገር ግን ያንን ወደኋላ መመለስ እንደማይፈልግ ሊሰማውም ይችላል ተብሎ ነው የሚታሰበው። አንድ ነገር እርግጠኛ መሆን የሚቻለው እሱም ኖቲንግሃም ፎረስትን ለቆ ከሄደ አማራጮች እንደማይጎድሉት ብቻ ነው። በአሁኑ ኒውካስል እና ማንቸስተር ዩናይትድ እየተከታተሉት ያለ ይመስላል። ነገር ግን ባሳየው ከፍተኛ ብቃት ከቀጠለም ሌሎችም ሊሳተፉ ይችላሉ ተብሎም ይጠበቃል የተባለው ኤሊዮት አንደርሰን በቅርቡ ለእንግሊዝ ብሔራዊ ቡድን መጠራቱ ሙሉ በሙሉ ይገባዋል ተብሎ ነው ሚታሰበው። እንዲሁም መቀጣዩ የክረምት ደግሞ የዓለም ዋንጫ ስብስብ ውስጥ የመግባት ትልቅ እድል ለራሱም ሰጥቷል። እዚያ እንግዲህ ማከናወን ከቻለ የዝውር ዋጋው የበለጠ ከፍ እንዲል ያደርጋል። ስለዚህም ፎረስት ቢለቀው እንኳን በዚህ ትልቅ ትርፍም ሊያገኝበት እንደሚችል ነው በርካቶች ሀሳቦቻቸውንና ግምቶቻቸውን እየሰጡ የሚገኙት። የሊቨርፑል አሰልጣኝ አርኔስ ሎት ስለ አሌክዛንደር ኢሳክ እና ስለ ጀረሚ ፍሪምፖን ጉዳቶች የተፈጠረውን ሁኔታ አስመልክቶ መረጃ የሰጡ ሲሆን መረጃውም ጥሩ አይመስልም። ለጊዜው አርኔስ ሎት ስለ አሌክዛንደር ኢሳክ ያለው መረጃ ግልጽ አይመስልም። ነገር ግን የስዊድን ብሔራዊ ቡድን ተጫዋች እንግዲህ ከ በዚህ ሳምንት ካደረጉት ጨዋታ ጋር አልነበረም። ስሎት እንግዲህ ከጨዋታው በኋላ አሌክዛንደር ኢሳክ በክረምቱ ከሶስት ወራት ያክል ባለመጫወቱ ምክንያት የአካል ብቃት እንቅስቃሴ እንዴት መቆጣጠር እንዳለበት ማወቅ አስቸጋሪ እንደሆነ ነው የሚያምነው። ኢሳክ ወደ ሊቨርፑል ለመዘዋወር ሲል በቀድሞ ክለቡ ኒውካስል ላይ አድማ አድርጎ ነበር ነገር ግን አሁን ተገቢውን የቅድመ ውድድር ዘመን ዝግጅት ባለማድረጉ እየተሰቃያለ ይመስላል። ይህ በእንዲህ እንዳለ የሊቨርፑል አለቃ ጀረሚ ፍሪምፖንግ ሁኔታ ጥሩ እንደማይመስል የገለጹ ሲሆን የኔዘርላንዱ ቀኝ ተከላካይም ለጥቂት ሳምንታት ከሜዳ ውጭ ሊቆይ እንደሚችል ነው የሚታመነው። ፋብሪሲዮ ሮማኖ እንዳሰፈረው ከሆነ ስሎት እንግዲህ ስለ አሌክዛንደር ኢሳክና ጀረሚ ፍሪምፖንግ ጉዳቶችም የሰጡት ወቅታዊ መግለጫንም በተመለከተ በርከት ያሉ ጉዳዮችን እንዳጋራ ነው መረጃዎች የሚያሳዩት። እንግዲህ አርነስ ሎት ሲናገሩ አሌክዛንደር ኢሳክ በጭኑ ላይ ነው ጉዳት እንደገጠመውና የመረበሽ አይነት ስሜትም እንደገጠመው ይናገራል። መጥፎ እንዳይሆን ተስፋ እናደርጋለን። ከሶስት ወራት ያክል ጨዋታ ላመለጠው ተጫዋች ትክክለኛውን ሚዛን ማግኘትም በጣም አስቸጋሪ ሆኖብናል ነው ያለው አርነስ ሎት። በዚህ አዲስ ጉዳይ ምክንያትም ጀረሚ ፍሪምፖንግም ለጥቂት ሳምንታት ከሜዳ ውጭ እንደሚሆን ይናገራሉ። ይህ ለሊቨርፑል ጥሩ ጊዜ አይመስልም። እንዲሁ ደግሞ ሽንፈትም በተደጋጋሚ እየገጠማቸው ነው በፕሪምየር ሊጉ ብርቻ አራት ተከታታይ ሽንፈት እንዳስተናገዱ የምናውቀው ጉዳይ ነው። ስለዚህ አሌክዛንደር ኢሳክ ለሊቨርፑል እጅግ በጣም አስደሳች ፈራሚ ተብሎ ቢታሰብም ነገር ግን እስካሁን የሚጠበቅበትን ነገር ማሳየት አልቻለም። በተለይ ማች ፊትነሱን ማግኘት እንዳልቻለ ነው የሚነገረው። በሌላ በኩል ጀረሚ ፍሪምፖንግ ትሬንት አሌክዛንደር አርኖልድን ለመተካት በመምጣቱ በቀኝ ተከላካይ ስፍራ ላይ ቁልፍ ሚና ሊጫወት ይችል ነበር፣ ነገር ግን አሳማኝ ጅማሮን እስካሁን ድረስ ማድረግ አልቻለም። አዲሱን አካባቢ ለመላመድም ተጨማሪ ጨዋታዎችን እንደሚፈልግ ጭምር ነው አሁን መረጃዎች እየወጡ የሚገኙት የዝውውር ግምቶች ከፍተኛ ደረጃ ላይ የደረሱ ሲሆን፣ የውስጥ አዋቂዎች እንደሚነገሩት በተለይ አንዲ ካይላ ስለ ቦርን መዝዋጥቂያ አንቷን ሴሜንዮ አንዳንድ መረጃዎችን እያወጣ ይገኛል። ለተጫዋቹ ከፍተኛ ፉክክር ያለ ሲሆን ሊቨርፑል፣ ማንቸስተር ዩናይትድ እና ቶትንሃምም በሶስትዮሽ የዝውውር ፍልሚያ ላይ እንደሆኑ ነው የተዘገበው። አሁን ላይ የ25 ዓመቱ የጋና ብሔራዊ ቡድን ተጫዋች መሄድ የሚፈልገው ክለብን በተመለከተ ውሳኔ አስተላልፈዋል ተብሎ ተዘግቧል። ሴሜንዮ በፍጥነት በፕሪሚየር ሊግ ውጅ በጣም ከሚፈለጉ አጥቂዎች አንደኛው ሆኗል። እናም የዝውውር ዘገባዎች እንደሚጠቁሙትም ሊቨርፑል ተጫዋቹን ለማስፈረም ግንባር ቀደም ሆኖ የታየ ቡድን ነው። ክለቡም በሪቻርድ ሂውዝ በኩል ንግግር ማድረጉ ጭምር ነው ዘገባዎች እየጠቆሙም የሚገኙትና እድሎች እንዳሉት ሊቨርፑል እየተገለጸ ይገኛል። ሆኖም ግን ሁኔታው በቦርንመስ ከፍተኛ የዋጋ ግምትና በብዙ ታላላቅ ክለቦች ተሳትፎ ምክንያትም የተወሳሰበ ሆኗል። ቼሪዎቹም ተጫዋቹን ለመሸጥ ዝግጁ ቢሆንም ለትክክለኛ ዋጋ ብቻ ነው። በጥሮር አስቸጋሪ ከሆነ የዝውር ወቅትም ለመልቀቅ 100 ሚሊየን ፓውንድ ዋጋ የሰጡት ሲሆን ዋጋው በክረምቱ የዝውር መስኮትም ወደ 70 ሚሊየን ፓውንድም ሊቀንስ እንደሚችል ነው የተዘገበው። ሌላኛው አስገራሚ ነገር ደግሞ በሴሜንዮ ኮንትራክት ውስጥም ያልተገለጸ የመግዛት ውል ወይም ሪሊስ ክሎዝ መኖሩ እንደሆነ ይነገራል። ይህ አንቀጽ ማንኛውም ፍላጎት ያለው ክለብ ለረጅም ጊዜ ሲፈልጉት የቆዩትን ማንቸስተር ዩናይትድ እና ቶትንሃምን ጨምሮ ተጫዋቹን በተወሰነና ምናልባትም በዝቅተኛ ዋጋ እንዲያስፈርሙት ሊያስችላቸው ይችላል። ነገር ግን የአንዲ ካይላ መረጃ የመጨረሻ ውሳኔ በተጫዋቹ እጅ ላይ እንደሚገኝና የእሱ ምርጫ በቀጥታ ወደ መርሲሳይድ ወይም ሊቨርፑል መዘወር መሆኑ ነው የሚነገረው። አንዲ ካይላ እንዲህ ሲል ያስታወቀው አንቷን ሴሜኒው ሊቨርፑልን ይፈልጋል። ከትልልቅ ክለቦች የሚታየው ከፍተኛ ፍላጎትም በሴሜኒው አስደናቂ ብቃትና ጮት የመነጨ ሲሆን ብዙዎችም ከቀድሞው የሊቨርፑል ድንቅ ኮኮብ ሳዲዮ ማኔ ጋርም እያነጻጸሩት እንደሚገኙ ነው መረጃዎች እየወጡ የሚገኙት። ሴሜኒዮ ባለፈው የውድድር ዘመን በሙያው ከፍተኛ ብቃትን ያሳየ ሲሆን ያንን አስደናቂ አቋሙን ደግሞ ወደ አሁኑ የውድድር ዘመን በማስቀጠል ጥሩ የሆነ ጎል የማስቆጠር ብቃትንም እያሳየ ከሚገኙ ተጫዋቾች መካከል አንደኛው ነው። በዚህ የውድድር ዘመን እስካሁን ባደረጋቸው ጨዋታዎችም ስድስት ጎሎችንና ሶስት አሲስቶችን በማስመዝገብ ጥሩ ደረጃ ላይ እንዳለ በትክክል አሳይቷል። በፍጥነቱ እንዲሁ ደግሞ በሩጫዎቹ በማያቋረጥ ግፊት ወይም ፕሬሲንጉ የሚታወቀው የ25 ዓመቱ ተጫዋች በታክቲክ ረገድም እጅግ ጠቃሚ የሆነ ቨርሳታይሊቲንም ያቀርባል ተብሎ ነው የሚታመነው። በግራ ክንፍ በቀኝ ክንፍ ወይም በመሃል አጥቂነትን በመጫወት ሙሉን የፊት መስመርንም በአግባቡ መሸፈን የሚችል አይነት ተጫዋች እንደሆነ ይነገራል። የሁለገብነት ደግሞ ከቀጥተኛ ያጮዎች ዘይቤ ጋር ተዳምረው ለሊቨርፑል ከፍተኛ ጥንካሬን ይሰጣል ተብሎ እንደሚጠበቅ ነው መረጃዎች እየወጡ የሚገኙት። አስቶን ቪላ ማቲ ካሽ አዲስ ውል እንዲፈርም በመርህ ደረጃም ስምምነት ላይ ደርሰዋል የሚል መረጃ እየወጣ ነው የ28 ዓመቱ ተጫዋች እንደ አውሮፓውያን አቆጣጠር በ2020 ደግሞ ክለቡን ከተቀላቀለ ወዲህም አሁን ላይ ለነሱ ትክክለኛም እንግዲህ ለነሱ በጣም አስፈላጊ ተጫዋች ሆኖ ታይቷል። ከጂኤምኤስ የተገኘው ዘገባ መሰረትም ተጫዋቹ እስከ 2029 በክለቡ እንዲቆይም በሚያስችለው ውል ላይ ከዌስት ሚድላንድሱ ክለብ ጋርም ስምምነት ላይ ደርሷል ነው የተባለው። አስተን ቪላ ትልቅ እቅድ ያለው ቡድን አሰባስቧል። እናም በመደበኛነት በአውሮፓ ውድድሮች ለመወዳደር የሚፈልጋሉ ጥራት ያለው ተጫዋቾችን ከመፈረም በተጨማሪ ምርጥ ተጫዋቾቻቸውን ማስቀጠልም አለባቸው። ማቲካሽ በእርግጠኝነትም ለነሱ በጣም ጠቃሚ ተጫዋች ነው። እናም ለረጅም ጊዜ በክለቡ እንዲቆይ ማድረጋቸው ጥበብ የተሞላበት ውሳኔ ሊሆን ይችላል። ደጋፊዎች ይህ ተከላካይም የረጅም ጊዜ የወደፊት ህይወቱን በክለቡ ለማስቀጠል መወሰኑን በማወቃቸው ደስ ይላቸዋል። እሱ በሙያው ከፍተኛ ደረጃ ላይ የሚገኝ ሲሆን፣ ይህ የፖላንድ ብሔራዊ ቡድን ተጫዋች ለመልቀቅ ቢፈልግ ኖሮ ብዙ አማራጮችም ሊኖሩት ይችሉ ነበር። አስተን ቪላ አስደሳች ፕሮጀክት አለው እናም በኡናይ ኤምሪ ስርም ከፍተኛ ደረጃ እየተጫወቱ ነው። ካሽ ከነሱ ጋርም ለዋንጫ ለመታገል ተስፋ ያደርጋል። የ28 ዓመቱ ተጫዋችም በቅርቡ በቶትንሃም ላይ ባደረገው ጨዋታ እጅግ በጣም ጥሩ ነበር። ይህም ለዌስት ሚድላንዱ ክለብም እቅዶች ምን ያክል አስፈላጊ እንደሆነም የበለጠም የሚያሳይ ጉዳይ ነው። የአሁኑ ኮንትራቱ በሚቀጥለው የውድድር ዘመን መጨረሻ ላይ ሊያልቅ ነበር፣ ነገር ግን አስተን ቪላ ከሱ ጋርም ስምምነት ለመፈረምና ውሉን ለማደስም ቆርጦ ነበር። ይህ በእንዲህ እንዳለ ከጂኤምኤስ የቀረበው ዘገባ አስተን ቪላ አሁን ላይ የሞርጋን ሮጀርስን የረጅም ጊዜ የወደፊት እጣ ፈንታ ለማረጋገጥ እንደሚፈልግ ይገልጻል። እሱ የክለቡ ልዩ ብቃት እያሳየ ሲሆን በአሁኑ ጊዜ በፕሪምየር ሊግ ውስጥ ካሉ ምርጥ ወጣት ተጫዋቾችም አንደኛው ነው። በክለቡ እንዲቆይም ማድረግ ለአስተን ቪላም ፍጹም ቅድሚያ የሚሰጠው ጉዳይ ይሆናል ተብሎ እንደሚጠበቅ ነው መረጃዎች እየወጡ የሚገኙት። ቦርነመስ በቅርቡ ከክሪስታል ፓላስ ጋር ባደረጉት ነገር ምክንያት የገንዘብ ቅጣት ሊጣልባቸው ይችላል። ሁለቱ ቡድኖች በፕሪሚየር ሊግ በ3 ለ3 በሆነ ጨዋታ ሲለያዩ ና በመጨረሻው ደቂቃ ላይ የተሰጠው ፍጹም ቅጣት መጥተም ክሪስታል ፓላስ ወደ ጨዋታው እንዲመለስ ያስቻለበት እንደነበር እናስታውሳለን። የክሪስታል ፓላሱ ተከላካይ ማርክ ጎሄም በባፎዴ እንግዲህ ዲያኬቴ የቅጣት ክልል ውስጥም ተጥሎ እንግዲህ በመውደቁ ክሪስታል ፓላስ በቼሪዎቹ ላይ በመጨረሻዎቹ ደቂቃ ፍጹም ቅጣት ምት አግኝተዋል። ሆኖም ግን የቦርነመስ ተጫዋቾች በውሳኔው ደስተኛ አልነበሩም እና አንዳንድ ተጫዋቾቻቸው በዳኛው በጃሬድ ጊሌት ውሳኔ ላይ ተቃውሞም ሲያቀርቡ ነበር። በፕሪምየር ሊጉ ካፕቴኖች ብቻ ዳኞችን እንዲያነጋግሩ የሚፈቅድ ሕግም አስቀድመዋል እና ሌሎች ዳኞችን የሚከቡ ተጫዋቾች ማዕቀብ ይጣልባቸዋል እንደሚታወቀው አሁን ላይ የፒጂ ሞል ዘገባ ወይም ኤክስፐርት እና የቀድሞ ዋና ደግሞ ዳኛ እንግዲህ ኪት ሲናገሩ ለፉትቦል ኢንሳይደር ሲገልጹም ቦርንመዝ በክሪስታል ፓላስ ዳኛውን በመክበባቸው የገንዘብ ቅጣት ሊጠብቃቸው እንደሚችል ጭምር ነው ግምቱን ያስቀመጠው ይህም ከፕሮቶኮል ውጭ ነው ካፕቴኖች ብቻ የሚለውን ህግም ቢኖርም ከሶስት ወይም ከዚያ በላይ በሆኑ ተጫዋቾች ዳኞችን መክበብ ደግሞ ተገቢ ነው ተብሎ አይታመንም። ይህ ደግሞ ለተሳሳተው ቡድን የገንዘብ ቅጣት ሊያስከትልበት ይችላል እና ውሳኔዎቹም ትልቅ ቢሆኑም የግን መቆም አለበት። እንደ አድናቂም ደግሞ ብስጭት ሊሰማ ይችላል ሲልም ጭምር ነው የተናገረው። ቡድንህ እንዲያሸንፍ ትፈልጋለ፣ ነገር ግን ዣሬድ ጊሌት ትላቅ አፈጻጸም አሳይተዋል። ጥፋት ምን እንደሆነና ምን እንዳልሆነም ይረዳል። እሱ በጥሩ አቋም ላይ ነበር። ጨዋታዎቹንም እንዲሁ ደግሞ እንዲመራ እድሉን ስጡት። ቼሪዎቹ በሚቀጥሉት ሳምንታትም ይቀጣሉ አይቀጡም የሚለው ጉዳይ ወደፊት የሚታይ ጉዳይ ነው። ቼሪዎቹ በዚህ ጊዜ ከቅጣት እንደሚያመልጡ በእርግጠኝነት ግን ተስፋ ያደርጋሉ። ነገር ግን በሜዳው ላይ በጋለ ስሜት የሚፈጠሩ ጊዜያትም የበለጠ ጥንቃቄ ማድረግ እንደሚጠበቅባቸው ነው መረጃዎች የሚያምኑት። በሚቀጥለው ሳምንት ግን በዚህ ላይ ሰፊ ነገሮች ይኖራሉ ተብሎም ይታሰባል። ዌስትሃም ዩናይትድ የማንቸስተር ዩናይትድ አጥቂ የሆነውን ጆሹዋ ዘርክዚን ለማስፈረምም ተስፋ አድርጓል። ይህን የኔዘርላንድ ብሔራዊ ቡድን ተጫዋች ወደ ኦልትራፎርድ ከሄደ በኋላ ከሱ የሚጠበቀውን ያክል ማሳየት አልቻለም። ከእንግሊዝ ክለቡም ይወጣል የሚለው ዜና ጋር ስሙ እየተያዘ ነው። ዌስትሃም ዝውውሩን ማጠናቀቅ ይችል እንደሆነ መታየት ያለበት ጉዳይ ነው። የዝውውር ጉዳዮች የውስጥ አዋቂ የሆነው አንዲ ካይላ እንዳለው ከሆነ በሁለቱ ክለቦች መካከል ግንኙነት ተደርጓል። እናም ዌስትሃም ዩናይትድ ዝውውሩን ለማሳካትም ተስፋም አድርጓል። ክለቡ እንግዲህ አጥቂው በጣም እንደሚያስፈልገው፣ የ24 ዓመቱ ተጫዋችም ለእነሱ ጠቃሚ ግዢ ሊሆንም ይችላል ተብሏል። እሱ በፕሪምየር ሊጉ ራሱን ለማረጋገጥም ከፍተኛ ፍላጎት አለው። ወደ ማንቸስተር ዩናይትድ ያደረገው ዝውውርም ለሱ አልተሳካም። ማንቸስተር ዩናይትድ በ53 ጨዋታዎች 7 ጎሎችን አስቆጥሯል። ይሁን እንጂ ባለፈው ጊዜ ከቦሎኛ ጋር ብቃቱን አሳይቶ ነበር። ይህ ተጫዋች ብቃቱና በራስ መተማመኑን መልሶ ማግኘት ከቻለ ዌስትሃም ዩናይትድ በጣም ጠቃሚ አማራጭም ሊሆንላቸው እንደሚችል ምንም ጥርጥር የለውም። ቤንጃሚን ሼስኮ ከፈረመ በኋላም ዜርክዚ በማንቸስተር ዩናይትድ መደበኛ የመሰለፍ እድሎችን የማግኘት እድሉ አነስተኛ ነው። በተደጋጋሚ ለመጫወትም እንዲችል ክለቡን መልቀቅ ይኖርበታል ተብሎ ነው የሚጠበቀው። ወደ ወስት ሃም ዩናይትድ መዘወሩ ደግሞ ለሱ ተስማሚ ሊሆን ይችላል። መደበኛ የጨዋታ ጊዜም ሊያቀርቡለት ከቻሉ ብቃቱንና በራስ መተማመኑን ማልሶ ማግኘት ይችላል ተብሎ ነው የሚታሰበው። ከዚያም በላይ በ2026 ክረምት ደግሞ እንዲሁ ለዓለም ዋንጫ እየመጣ በመሆኑ ከኔዘርላንድ ብሔራዊ ቡድንም ውስጥ ቦታውን ለማጠናከር ይፈልጋል። ይህ እንዲሆን ደግሞ መጫወት ያስፈልገዋል ተብሎ ነው የሚጠበቀው። በጥሩ ማንቸስተር ዩናይትድን መልቀቁ በሁሉም ወገኖች ተስማሚ ነው። ማንቸስተር ዩናይትድ የተሻለ ተጫዋችም ለማምጣት መፈለግ አለበት። እናም የኔዘርላንድ ብሔራዊ ቡድን ተጫዋችም ክለቡን ለቅቆ እንዲወጣ መፍቀድ ለነሱ ተስማሚ ይሆናል ተብሎ ነው የሚጠበቀው። ማንቸስተር ዩናይትዶች አትሌቲኮ ማድሪድ ውስጥ የሚገኘውን አማካይ ኮነር ጋላገረን በጥር ተጫዋቾች የዝውውር መስኮት ማስፈረም ፍላጎት አለው እየተባለም ይገኛል። ስለዚህም ደግሞ ከፉትቦል ኢንሳይደር በተገኘው ዘገባ መሰረት የ25 ዓመቱ የእንግሊዝ ብሔራዊ ቡድን ተጫዋች እንዲፈርም ከአሰልጣኝ ሩበን አሞሪም ዘንድም አረንጓዴ መብራት አግኝቷል። ኮነር ጋላገር በአትሌቲኮ ማድሪድ ቋሚ ተሰላፊ መሆን ያልቻለም እና በቅርብ ወራት ውስጥም ወደ ፕሪምየር ሊግ ይመለሳል ከሚለው ዜና ጋር ስሙ ተያይዟል። ማንቸስተር ዩናይትድ ዝውውሩን ማጠናቀቅ ይችል እንደሆነ ማየቱ አስደሳች ያደርገዋል። ዝውውሩ ከፍተኛ ዋጋም ሊያስከፍል ይችላል ተብሎ ነው የሚታሰበው። ጋላገር ከቼልሲ እና ደግሞ ክሪስታል ፓላስ ጋር እንዲሁም በእንግሊዝ እግር ኳስ ውስጥ ያለውን ብቃትም አረጋግጧል። ዝውውሩን ማጠናቀቅ ከቻሉ ለማንቸስተር ዩናይትድ ልዩ ግኝት እንደሚሆን ምንም ጥርጥር የለውም። ለቡድኑ አካላዊ ጥንካሬ፣ የስራ ፍጥነትና የመከላከል ሽፋንንም ይጨምራል። ይህ ደግሞ በትጋት የሚሰራው አማካይ ለማንቸስተር ዩናይትድ የመሃል ሜዳ አዲስ ገጽታን ሊሰጥ ይችላል። ሊጉን ደግሞ በሚገባ ያውቀዋልና በኦልትራፎርድም ፈጣን ተጽዕኖ መፍጠርም ይችላል። በሚቀጥሉት ሳምንታት ማንቸስተር ዩናይትድ ለተጫዋቹ ተቀባይነት ያለው የዝውውር ጥያቄ ማቅረብ ይችል እንደሆነ መታየት ያለበት ጉዳይ ነው። ኮነር ጋላገር በተደጋጋሚ ለመጫወት ይጓጓል። እናም ወደ ፕሪምየር ሊግ መመለስ ደግሞ ለሱ ተስማሚ ሊሆን ይችላል። በውድድር ዘመኑ ሁለተኛው አጋማሽ ላይ በማንቸስተር ዩናይትድ አስደናቂ ብቃት ማሳየት ከቻለ መጪው የዓለም ዋንጫ ላይም በእንግሊዝ ብሔራዊ ቡድን ውስጥ ቦታውን እንዲያጠናክር ይረዳዋል። የ25 ዓመቱ ተጫዋች በአውሮፓ ከፍተኛ ግምት የሚሰጠው ሲሆን በርካታ ክለቦች ከሱ ጋርም ተያይዘው ነበር። ማንቸስተር ዩናይትድ ዝውውሩን ለማጠናቀቅም ከፈለገም በፍጥነት መንቀሳቀስ ይኖርበታል። ጋላገር ባለፈው ጊዜም በማውሪሲዮ ፖቼቲኖ ዋጋ የሌለው ተጫዋች ተብሎ እንግዲህ ተነግሮ እንደነበር ይታወሳል። እና አሁን ላይ ግን ይሻ እንደተሻሻለ በአትሌቲኮ ማድሪድም አሳይቷል። ማንቸስተር ዩናይትድ ዝውውሩን ማጠናቀቅ ይችል እንደሆነ ወደፊት ማየቱ አስደሳች ያደርገባል ተብሎ እንደሚጠበቅ ነው በርከት ያሉ መረጃዎችም እየወጡ የሚገኙት።